ሰላም ሰላም ያው ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በክፍል አምስት የአማርኛ ፊደላት የቅርጽ እና የፊደላት የእያንዳንዳቸውን ድምፅ ልየታ ወይም የእያንዳንዳቸውን ፊደላት መለየት የምችሉበትን ክፍል አምስት ይዘንላችሁ መጥተናል። ክፍል አንድ ክፍል ሁለት ክፍል ሶስት ክፍል አራት በተከታታይ ዝግጅት ይዘን ላችሁ መጠን ነበረ። አይታችኋቸው ከሆነ እንግዲህ በእነዚያ ዝግጅቶች እያንዳንዳቸውን አንዳቸው ፊደላት ከአንዳቸው ፊደላት ያላቸውን ልዩነት እንዲሁም ደግሞ የእያንዳንዳቸው ድምፅ የመጀመሪያ ፊደላት ላይ ቢጨመሩ ቅጥሎች ወደ ሁለተኛና ወደ ሶስተኛ ፊደላት ቅርጽ እንዴት ነው የሚቀይራቸው ወይም ደግሞ በአንደኛና በሁለተኛ ፊደላት መካከል እንዴት ነው ልዩነታቸው? እነዚህን ይህም ሁሉ የአማርኛ ፊደል እንዴት ነው በቀላሉ መያዝ ምንችለው ላላችሁን ጥያቄዎች ለእነዚህ ሁሉ በቀላሉ በአንደኛውና በሁለተኛው ፊደል በአንደኛውና በሶስተኛው ፊደል እንዲሁም ደግሞ በእያንዳንዱ የመጀመሪያዎቹን ፊደል ማዕከል ያለውን የቅርጽ ልዩነት በቀላሉ በብልሃትና በጥበብ በስልት በቀላሉ ሁሎቹንም አለብዙ ድካም በቀላሉ የምትይዙበትን መንገድ እንደዚሁ እያደረግን አቅርበንላችሁ ነበር። ዛሬ ደግሞ ከ ክፍል አራት ቀጥሎ ክፍል አምስትን አዘጋጅተንላችኋል። ይህንንም እንደዚሁ በጥሞና ተከታተሉን። ሳብስክራይብ ያላደረጋችሁም ቤተሰቦቻችን ሳብስክራይብ እያደረጋችሁ ሳብስክራይብ ያደረጋችሁ ደግሞ ላይክ ሸር እያደረጋችሁ ለጓደኞቻችሁ ዩቲዩባችን አበረታቱ። እሺ ተከታተሉን። እንግዲህ በዛሬው ዝግጅታችን ደግሞ ስድስት የተለያዩ ፊደላትን ይዘን መጥተናል። እንግዲህ ዛሬ በሚቀጥለው ዝግጅታችን ሁሉንም የአማርኛ ፊደሎች ባንድ ላይ አድርገን አንዱ ከአንዱ እንዴት ነው ልዩነታቸው እንዲሁም ደግሞ ተመሳሳይ ድምፅ ያላቸውን ባንድ ላይ አድርገን በቀላሉ ሁሉቹንም ፊደሎች በተመሳሳይ ሰዓት በአንዴ በሰላሳና በአርባ ደቂቃ የምትለዩበትን መንገድ እናዘጋጃለን። አሁን በዚህ በተለያዩ ክፍል ያዘጋጀንላችሁ ዲቴል ወይም በትኩረት ለማየትና እያንዳንዳቸውን ቅርጾች ሳይበዛባችሁ በትኩረት አይታችሁ በቀላሉ በአንድ ላይ ተዘጋጅቶ የመጣ ሰፋ ያሉና በአጭር ደቂቃ ለመግለጽ ሲሞከር እንዳትቸገሩ ይረዳችኋል ብለን ነው እንደዚህ ከፋፍለን በአጭር በጭር ደቂቃ ያዘጋጀንላችሁ ስለዚህ በቀጣዩ ክፍላችን ሙሉ የአማረኛ ፊደላትን በአጭር ሰዓት እያንዳንዳቸውን ቅርጽ የምታውቁበትን መንገድ እናዘጋጅላችኋለን ለዛኛው ዝግጅት ይህኛውን መከታተላችሁ ወሳኝ ስለሆነ እስከ መጨረሻው ተከታተሉን ላይክ ሼር ሳብስክራይብ እያደረጋችሁ ቤተሰብ ሆኑን እንግዲህ እነዚህን ስድስት ፊደላት የመጀመሪያ ፊደላትን ልጥራላችሁ። ሀ ፈ አ ጸ ቨ ፐ እዩአቸው። ሀ ፈ አ ጸ ቨ ፐ የመጀመሪያዋ ፊደል ያው ሀ ናት። ከዛ ይች ፈ ይህን የመሰለ ፊደል ያው ይቺን የመሰለ ቅርጽ ያላት ፊደል ናት። አ የው ዜሮ የመሰለች አ ናት። ሁለት አዎች አሉ። አንደኛዋ አ ይች ናት። ሀ ደግሞ ሶስት ናቸው። ሁለቶቹን ሀዎች አይታችኋል። ይቺ ሶስተኛዋ ሀ ይች ናት። ስለዚህ ፈ አንድ ናት። በአማረኛ ፊደል ውስጥ አንድ ፈ ብቻ ነው ያለው። አ ደግሞ ሁለት አዎች አሉ። ይቺ አይኗ አ ትባላለች። ያቺ አልፋ አ ትባላለች። ይቺኛዋ የው ፀ ጸናት ጸሐይ ትባላለች። ትባላለች። እዛይቺ በ እንግዲህ በ አንድ ፊደል ነው ያለው። በን ትመስላለች መስላለች ግን ከአናቷ ላይ እንደዚህ አግድም መስመር በን በአለፉት ዝግጅቶቻችን አይታችኋቸው ከሆነ በ ይሄ አላዩ ላይ ያለው ወይም ከአናቷ ላይ አግድም መስመር ባይኖራት በትሆን ነበር። አናቷ ላይ አግድም መስመር አላት። አዛይቺ ትባላለች ትባላለች። በአማራኛ ፊደል የመጨረሻው ፊደል ይች ናት ፐ ስለዚህ ዛሬ በከፋፈል ናቸው ዝግጅቶቻችን አምስተኛው የፊደላት ዝግጅታችን ይሄ ነው በሚቀጥለው አምስቶቹንም በአንድ ላይ አድርገን አንዱን ከአንዱ እንዴት እንደምትለዩት ደግሞ እናዘጋጅላቸዋለን ስለዚህ እነዚህ የስድስቱን ፊደሎች ሰባት ሰባት ቤተሰቦች አሏቸው እዩዋቸው ይኸው ሰባት ሰባት በቁጥር ራሱ አንደኛ ፊደሎች ሁለተኛ ፊደሎች ሶስተኛ አራተኛ አምስተኛ ስድስተኛ ሰባተኛ ፊደሎች ስትቆጥሯቸው ወደ ታች ወደ ታች ሰባት ሰባት ከዚያ የምታዩቸው በአንድ የአንደኛ ፊደሎች ወይም አንደኛ ፊደሎች ስታዩቸው የራስ የራሳቸውን ቅርጽ አላቸው። እዛ በአንደኛ ፊደሎችና በሁለተኛ ፊደሎች መካከል ስታዩቸው፣ ሁለተኛ ፊደሎች ከአንደኛ ፊደሎች ላይ አግድም አግድም መስመር መጨመር ነው። ሶስተኛ ፊደሎች ደግሞ ከአንደኛ ፊደሎቹ ላይ እግራቸው ላይ ሸፈፍ ሸፈፍ ማድረግ አምስተኛ ፊደሎች ብዙ ጊዜ ባለ ሁለት እግር ከሆኑ ያው ያጥራሉ። የተቀሩቱ የተለያየ ቅርጽ አላቸው፣ እሱን ማየት ያስፈልጋል። ስድስተኛ ፊደሎች ሶሪ፣ አራተኛ ፊደሎች ሁለት እግር ካላቸው በግራ በኩል ያለ እግራቸው ያጥራል። አምስተኛ ፊደሎች ቀለበት ከእግራቸው ላይ ሁሎቹም ቀለበት ይኖራቸው። ስለዚህ ሁሎቹንም በዚህ በአንድ ዝግጅት ስናመጣላችሁ ምናልባትም ተመሳሳይ ድምፅ ያላቸውን ሀሀሀ አአ እና ሌሎቹንም በቀላሉ የምትይዙበትን መንገድ እና አድርገን እናቀርብላቸዋለን። ግን ቅርጻቸው ግን ተያያዥነት አለው። ይህ የመጀመሪያ ፊደሎቹ እና በሁለተኛ ፊደሎች መካከል ያለው ልዩነት ጎናቸው ላይ አግድም አግድም መስመር መቀጠል። በአንደኛ ፊደል እና በሶስተኛ ፊደል በኩል ያላቸው የቅርጽ ልዩነት ተግረግራቸው ላይ ሸፈፍ ሸፈፍ ማለቱ። በአንደኛ ፊደል እና በአምስተኛ ፊደል መካከል ያለው የቅርጻቸው ልዩነት ተግረግራቸው ላይ ቀለበት ቀለበት መጨመሩ ስለዚህ ይህንን እንደ ኮንሴፕት ወይም እንደ መረጃ ይዛችሁ በዋናነት ቀመር ነው ወይም ለመያዝ ቀላል ዘዴ ነው ብላችሁ እንደ ኮንሴፕት ወይም እንደ ሳይንስ ያዙትና ድምጻቸውን ደግሞ እያንዳንዱ ልበላችሁ፣ አንዴ እንደዚህ አግድም ልላችኋለሁ፣ አንዳንዴ በየቤተሰባቸው ልበላችሁ። እንግዲህ የሀ ቤተሰብ የፈ ቤተሰቦች፣ የአ ቤተሰቦች እንደዚህ ናቸው። የጸ ቤተሰቦች እንደዚህ፣ የበ ቤተሰቦች እንደዚህ፣ የተ ቤተሰቦቹ ደግሞ እንደዚህ ነው የተጻፉት ከዛ ሁለተኛ ፊደሎች በዚያ ሶስተኛ ፊደሎቻቸው የየ ቤተሰባቸው በዚህ በኩል አራተኛ ፊደሎቻቸው የምታያቸው በዚህ በኩል ነው። አምስተኛ ፊደሎች የየ ቤተሰባቸው አምስተኛ አምስተኛ ፊደሎች እግርግራቸው ላይ ቀለበት ያለው ይሄው ይሄ ነው። የስድስተኛ ቤተሰቦች ፊደሎች ደግሞ እነዚህ እነዚህ ናቸው። የእያንዳንዳቸው ስድስተኛ ስድስተኛ ፊደሎች ቤተሰቦች በዚህ ጋር፣ የእያንዳንዳቸው ሰባተኛ ፊደሎች ቤተሰቦቻቸው በዚህ በአረንጓዴ ከለር፣ የስድስተኛ ቤተሰቦቻቸው በሰማያዊ ይሄ በዚህ ከለር በጥቁር ከለር አራተኛ ቤተሰቦች፣ በነጭ ከለር አምስተኛ ቤተሰቦች የየ ፊደሎቹ። የሀ ቤተሰብም ይው ሶስተኛ ፊደሉ ወይም ሶስተኛ ቤተሰቡ እዚህ ጋር አለ። የፈም ይው እንደዚህ በነጭ የአም እንደዚህ በነጭ ሶስተኛ ሶስተኛ ቤተሰቦቻቸው ናቸው በዚህ በኩል ያሉት። ወደዚህ ስትመጡ ደግሞ የየራሳቸው ቤተሰብ ወደታቸው ወደታች በኩል ታገኛላችሁ። እንግዲህ መጀመሪያ የየራሳቸውን ቤተሰብ ከዛ ደግሞ የሁሉዎቹንም ቤተሰቦች አግድም አግድም በየቤተሰብ በየ ቁጥራቸው ወይም በየ ቤተሰቦቻቸው ቁጥር አድርገን እንሰራለን ይህ ቤተሰብ ሀ ሁ ሂ ሃ ሄ ህ ሆ ያቸው እንግዲህ ይህ ቤተሰቦች አንድ አድርገን የምላቸው ሀ ሁ ሂ ሃ ሄ ሆ። የፈ ቤተሰቦች ጋር ስንመጣ ፈ ፉ ፊ ፋ ፌ ፍ ፎ። የፈ ቤተሰቦች ፈ ፉ ፊ ፋ ፌ ፍ ፎ። አንድ የልድ ገመላችሁ ፈ ፉ ፊ ፋ ፌ ፍ ፎ እንግዲህ አብራችሁ በመጥራት ተለማመዱ። እሺ አ ኡ ኢ አ ኤ እ ኦ ይሄ የአ ቤተሰብ ነው። አንድ የልድገምላችሁ አ ኡ ኢ አ ኤ እ ኦ ቀጣዩ የጸ ቤተሰብ ነው። ሁለት ፀዎች አሉ። አንደኛው ፀ ይች ናት። ሁለት አዎች አሉ። አንደኛው አ ይች ናት። ሶስት ሀዎች በአማራኛ ፊደል ውስጥ አሉ ሁለቶቹ በፊት ተሰርተዋል። ይሄው ሶስተኛው ሀ ይች ናት። ስለዚህ ሁለት አ ሁለት ፀ እንዳለ በአማራኛ ፊደል ውስጥ፣ በዚያውም እንድትይዙ ነው እየነገርኳቸው ያለው። ስለዚህ የጻ ቤተሰቦቹን አሁን ልቀጥላቸው። ጸ ጹ ጺ ጻ ጼ ጽ ጾ አንዴ እንደገና ልድገምላችሁ። ጸ ጹ ጺ ጻ ጼ ጽ ጾ ቀጣዩ የፊደል ቤተሰብ በ በ። እንግዲህ በ ነው የሚመስለው። በ ያው እንግዲህ በ ከንፈርና ከንፈር ተጋጥሞ የሚጠራ ፊደል ነው። ይሄ ደግሞ ከንፈርና ጥርስ በ። የላይኛው ጥርሳችሁና የታችኛውን ከንፈራችሁ አጋጥማችሁ በ ልዩነታቸው አናታቸው ላይ አግድም አግድም መስመር መኖሩ ነው እንጂ በን ነው የሚመስለው። እንግዲህ በን ፊደል በፊት አይታችሁታል ብዬ አስባለሁ። ወደፊት ደግሞ በአንድ ላይ አዘጋጅተን ስናመጣው እዚያ ላይ ታይታላችሁ። በ፣ ቡ፣ ቪ፣ ቫ። አንዴ ልትገምላችሁ በ ቡ ቪ ቬቪ ቮ ከጣ የፐ ቤተሰብ ነው። ፐ ፑ ፒ ፓ ፔ ፕ ፖ አንድ ፐ ፑ ፒ ፓ ፕ ፖ ስለዚህ የአንደኛ ፊደሎች እንደምታዩቸው ይሄ ቅርጽ አላቸው። ሁለተኛ ፊደሎች ደግሞ ጎነ ጎናቸው ላይ ከአንደኛ ፊደላቸው ከራሳቸው ፊደል ከአንደኛ ፊደላቸው ላይ ጎናቸው ላይ አግድም መስመር መጨመር፣ አግድም ስታያቸው እንግዲህ ቅድም ነግሬያቸዋለሁ። አሁን ደግሞ እያንዳንዳቸው አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደሎቹን ልቁጠርላቸው። እንግዲህ የአንደኛ ፊደሎች ሀ በዛሬው ዝግጅት ያመጣናቸው ማለት ነው እንጂ ሙሉ የአማርኛ ፊደሎች አሉ። ከአሁን በፊት አራት በአራት ዝግጅት አምጠንላችሁ ይሄ አምስተኛው ነው። እነዚያ ማየት ትችላላችሁ። ወደፊት ደግሞ ሁሉንም የአማርኛ ፊደላት በአንድ ላይ በአንዴ አድርገን በትንሽ በሰላሳ ደቂቃ በአርባ ደቂቃ ሁሎቹን የምታዩበትን መንገድ እናዘጋጃለን። ግን እንደዛ ከሚሆን የእያንዳንዳቸውን ቅርጽ ለመረዳት እንደዚህ መከፋፈሉ አንደኛውን፣ ሁለተኛውን፣ ሶስተኛውን በተከታታይ ብታዩት እናንተ ምናልባትም በአምስት ቀን አምስቱን ቪዲዮ በተከታታይ ብታዩት አማረኛ ፊደላትን በቀላሉ የምትይዙበት መንገድ ሳይከብዳችው ዲቴልም ቪዲዮ መረጃ ስለምታገኙበት ይጠቅማቸዋል ግን በአንድ ላይ ሲሆን ዲቴል መረጃ ላይ ቀርብላችሁ ይችላል ስለዚህ ለዛም ስለሚጠቅም ነው ገብታችሁ እይት አንድን ሁለት እና ሶስት አራት ይህ አምስተኛው ነው ስለዚህ አንደኛ ፊደል ወይም በዛሬ ዝግጅታችን በአምስተኛው የአማረኛ ፊደላት ዝግጅታችን የመጡ ፊደላት የመጀመሪያ ፊደላት እነዚህ ናቸው

ሁለተኛው ይሄው ይሄ ነው። ሁ ፉ ኡ ሱ ቡ ፑ ሁ ፉ ኡ ሱ ቡ ፑ። እንግዲህ ሁለተኛ ፊደሎቻቸው ናቸው። ወይም በዛሬው ዝግጅት ሁለተኛ ሁለተኛ ፊደሎቹን እያቸው፣ ጎን ጎናቸው፣ አግድም አግድም መስመር ስለዚህ ደሞ ድምጻቸው ደግሞ ው ኡ ኡ ይላል። ከአንደኛ ፊደሎቹ ጋር ላይ ው ይው ሀ ነበረ ሁ- ኡ ተጀመረ ፈነበር ነበር። አሁን በዚያ መሰረት ልበላችሁ እናንተ አብራችን እየጠራችሁ ተለማመዶች ሁ- ኡ። ሶስተኛ ፊደል ይ ይ ይ የሚል ድምጽ አላቸው። ልድምጻላችሁ ሂ ፊ ኢ ጽ ቪ ፒ ስሟቸው ይይ ሚሄል ድምጽ አላቸው። ስለዚህ አብራቸው እየጠራችው እናንተም ተለማመሩ ሂ ፊ ኢ ቪ ፒ አንድ የልድገምላችው ሂ ፊ ኢ ሲ ቪ ፒ አራተኛ ፊደሎቹ ይኸው አ አ አ አ የሚል ድምጽ አላቸው ሀ ፋ አ ጻ ባ ፓ ይኸው አንዴ ልድ ገምላችሁ ሀ ፋ አ ጻ ባ ፓ አንዴ ልድ ገምላችሁ አሁንም ሀ ፋ አ ጻ ቫ ፓ እንግዲህ እንደምታያቸው አአ የሚል ድምፅ አላቸው። የሁሎችም፣ በዚያ ላይ ቅርጻቸውም ያው ተያያዥነት አለው። ግን አራተኛ ፊደሎች ይህን ያህል ኮመን የሆነ እንትን የላቸውም። ባለ ሁለት እግር ፊደሎች ሲመጡ ግን በዚህ በኩል ያለው እግራቸውን እንደሚያጠር እንደ ኮንሴፕት በዋናነት ያዙ። አምስተኛ ፊደሎቹ ጋር ስትመጡ እግራቸው ላይ ቀለበት ቀለበት ቀለበት እዩት፣ ቀለበት ቀለበት ይኖረዋል እግራቸው ላይ በዚያ መሰረት ይኸው ሄ ፌ ኤ ጼ ቬ ፔ። ዩት ሄ ፌ ኤ ፄ ቬ ፔ። አንድ ልድገምላቸው፣ እግራቸው ላይ ቀለበት አለው። እዚያ የ የሚል ድምፅ ደግሞ ከሁላቸውም ለ ሲታዩ አምስተኛ ፊደሎች ላይ አለው። ስለዚህ ተያያዥነትም ስላለው በዚያ ላይ ቅርጻቸው ከአንደኛው እና አምስተኛ ፊደሎቹ ጋር ያላቸው ቅርጽ እንደዚህ በዲቴል ካያችኋቸው ይህን ሁሉ ፊደል መያዝ ምናምን የሚከብድ ነገር አይደለም ማለት ነው። ስለዚህ ሄ ፌ ኤ ቬ ፔ ስድስተኛ ፊደሎች እ እ እ ሚል ድምጽ አላቸው። አሁን አብራችሁኝ ያላችሁ ድምጻቸውንም በዛው ትለማመዳችሁ አላችሁ፣ በዚያውም ደግሞ የፊደላትን ቅርጽ ትይዛላችሁ ማለት ነው። ህፍእ ጽ ፕ። አንዴ የልድገምላችሁ ህፍ እ ጽ ፕ። አሁንም አንዴ ልድገምላችሁ እስኪ ህፍ እ ጽ ፕ የመጨረሻው ሰባተኛው ፊደሎቹ የመጨረሻው፣ ቤተሰቦቻቸው ያው ሰባተኛ ቤተሰብ ነው ያላቸው። ከዚያ ውጭ ያላቸው ምናልባት ውስብስብ ቃላት የሚባሉ አሉ፣ ኳ ነዋ ምናምን። እነሱ ከነዚህ ከአራተኛ ፊደሎቻቸው ላይ ከእግራቸው ወይም ከሆነ ቦታቸው ላይ እየተቀጠለ የሚመሰረቱ ናቸው። እነዚያ በሌላ ዝግጅት እናቀርብላቸዋለን እንጂ የእያንዳንዳቸው የፊደል ቤተሰብ ሰባት ሰባት ቤተሰቦች ያላቸው፣ ስለዚህ ከሰባቱ እነዚህ ያሉ ማለት ነው።

ስለዚህ እነዚህ ፊደሎች እንግዲህ ወ ወ ወ የሚል እንደምታዩት ድምጽ አላቸው። ከእነዚህ ደግሞ ለሳምፕል ያህል የመሰረቷቸውን ቃላት ላሳያችሁ። ምናልባት ፊደላትን መዛዋቃችን ቃላትን ስንጽፍን ምንድን ነው እንዴት ነው የሚጻፈው? እሺ ቃላት እንዴት ነው የሚነበበው? ምናምን የሚለውን ለማሳየት ያህል የተወሰኑ ቃላት እኔ ለሳምፕል ያህል ወይም ለምሳሌ ያህል አሳይቻችኋለሁ። እናንተ ሙሉ የአማርኛ ፊደላትን ተጠቅማችሁ አንድን ሁለትን ሶስትን አራትን አምስትን እየተጠቀማችሁ ቃላት እየመሰረታችሁ ከነዚያ ቃላት ደግሞ አረፍተ ነገር እንዴት እንደሚመሰረት ቃላት መመሰረት ከቻላችሁ በኋላ አረፍተ ነገር ደግሞ እንዴት እንደሚመሰረት በስርዓት አዘጋጅቼ የማሳያቸው ይሆናል። መጀመሪያ ግን እነዚህን ፊደላትን ማወቅና ከዛ ደግሞ እነዚህ ፊደላት እንዴት ነው ቃላት የሚጻፍበትን ለማለት ለመለየት ስለሚያስችላቸው እነዚህ ቃላት ናቸው። ቃል ማለት እንግዲህ ባለ ሁለት ባለ ሶስት ወይም ሆሄያት ተደርድረው አንድ ትርጉም ያለው ድምፅ የሚያወጣ ከሆነ ቃል ይባላል። እንግዲህ ከነዚህ ከፍ ሲል ሀረግ ይባላል። ሁለት ወይም ሶስት ቃላት ተጣምረው ከዚህ ከፍ ያለ ትርጉም ሊያሳልፍ የሚችል ትርጉም ያለው ነገር ካሳለፉ እነዚያ ሀረግ ይባላሉ። ከዚያ ከፍ ብሎ ደግሞ አንድ ሙሉ ትርጉም ማስተላለፍ ከቻለ አረፍተ ነገር ይባላል። ከአረፍተ ነገር ደግሞ የተሻለ ነገር አንድ ሙሉ ሀሳብ፣ ስለ አንድ ተቋም ወይም ስለሆነ ነገር አንድ ሙሉ ሀሳብ ማስተላለፍ ከቻለ ደግሞ አንቀጽ ይባላል። ከአንቀጽ አንድ ድርሰት ወይም ጽሁፍ ይባላል። ስለዚህ ከእነዚህ ቃላት ተደርድረው መጀመሪያ ፊደላት ናቸው። በቃ ለአማርኛ ዋናው መፍትሄዎች ፊደላት ናቸው። ፊደላት ከተለዩ ሌላው ነገር ከነዚህ ፊደላት የሚገነባ ነው የሚሆነው ማንኛውም ቃል። ስለዚህ ከፊደላት ቀጥሎ ያለው ነገር ቃል ነው። ስለዚህ እነዚህ ቃላት ደግሞ ከእነዚህ ፊደላት እንዴት እንደተመሰረቱ ላሳያቸው። ለምሳሌ ከዚህ ጋር ላይ

አፍ ፋ ፋ ፋ ፋ። እንግዲህ እነዚህ ቃላት ለምሳሌ ያህል ያመጣሁላችሁ ከዚህ ጋር ነው። ቃሉ ሌላ ምንም ይው እና እዚያ ይችነን ፍን ይ ይቻት ስድስተኛ ፊደል አንደኛ ፊደል እዚያ ይሄንና ይሄን አንድ ላይ አጣምራችሁ ጽፉት። መጀመሪያዊን እዚ ቀጥሎ ይ አፍ ይላል። እዛ ጻ ያው ይችና ጻ ና እዚያ ፈ ፈይታለች ይሄ ብቻ ነው። ይቺንና ይቺን አጣምራችሁ ጻ ፈ። እዛ ይቺን ጻ ይሄ ፊ ጻን፣ እና ሶስተኛው ፊደል ፊ ጻ ፊ። እንደዚህ እያደረጋችሁ ማለማመድ ትችላላችሁ። በዛሬው ዝግጅታችን እንግዲህ ከዚህ ጋር እናጠናቀቃለን። በቀጣዩ ዝግጅታችን እስከምንመጣ መጣ ሰላም ሁኑ እያልኩኝ መማር የምትፈልጉ በኢሞ በቴሌግራም በዋትስአፕ እዚህ ባስቀምጥነው ስልካችን ወይ በሉ ደውሉ አናግሩን በትክክል ትማራላችሁ። የምትፈልጉትን ትምህርት ሂሳብ፣ እንግሊዘኛ፣ አማረኛ እና ሌሎቹንም ትምህርቶች እናስተምራለን። ለመማር የምትፈልጉ ሰላም በሉን፣ ደውሉልን፣ አናግሩን። ሰላም ሁኑ።